ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በአደይ ድራማ በክፍል 48 መተናል ማለት ነው። ውድና የተከበራችሁ አድማጭ ተመልካቾች ለዚህ ቻናል አዲስ ይሆናችሁ ቻናሉን ሰብስክራይብ በማድረግ የሰብስክራይቡን በተን በማጥቆር ቤተሰብ ይሁኑ ማለት ነው። ነባሮች ደግሞ ላይክ እና ሼር በማድረግ ተባበሩኝ ይላለሁ። ዛሬ እንግዲህ ዴቭ እና ቤተሰቡ በሙሉ እጅግ በጣም ሊዳ በመጥፋቷ በጣም አስበዋል። ግማሹም ደስተኛ ግማሹም ከየርለስ ሲሆን እጅጉን በጣም ደግሞ በጭንቀትም እንግዲህ ወንድሟና ሌሎችም እንግዲህ ሲጨነቁም ሲፈልጓትም ተመልክተናል ማለት ነው። ሊዲያ እንግዲህ ባላሰበቹ መንገድ በየዋህነት እንግዲህ ጥሩና አሪፍ ስራ የቢዝነስ ስራ ትሰሪያለሽ በማለት እንግዲህ ናኦል ከዚህ በፊት እንግዲህ ከሴቶች ስር ስር እየሄደ አንዳንድ ነገሮችን በመናገሩ እንግዲህ ሊዲያም ለውጥን ትፈልጋለችና ጥሩ ነገር ማግኘት እፈልጋለሁ በማለት በሀሳቡ ተስማምታ ነበረ ከእሱ ጋር እንግዲህ ማውራትም እንዲሁም ደግሞ ስራ ቦታ እወስድሻለሁ ያላት እሱ ግን እንግዲህ ለሴቶች እንግዲህ ጥንስስ ጠንስሶላቸዋል ማለት ነው አደይን እንግዲህ ከዚህ በፊት ሲላትም ነበረ አንቺ የቤት ሰራተኛ ሆነሽ መቼም አያልፍልሽም እንዴት የነ ፍቅር ሰራተኛ ትሆኛለሽ እንደዚህ አይነት ቆንጆና እጅጉን በጣም በጣም ውብ የሆንሽ ሰው እኮ ነሽ። እንዴት እዚህ በኪችን እድሜ ልክሽን ትኖሪያለሽ? እያለም እንግዲህ በንግግሩ ለማማለል ፈልጎም ነበረ። አዴ ደግሞ እጅጉን በጣም አስተዋይና ነገሮቹን በደንብ አርጋ የማገናዘብ ችሎታ ስላላት ብዙም አልተቀበለችውም። በጣም አርጌ አመሰግናለሁ በማለት እንግዲህ እሱ አሪፍ ሀሳብ አድርጎ ቢያቀርብላትም ነገር ግን አደይ በጣም አርጌ አመሰግናለሁ በማለት ነገሩን እንደማትፈልገው እሱ ያላትን መንገድ እንደማትፈልገ እንግዲህ ስትነግረውም ተመልክተናል። ሊዲያ ግን በጣም የምታሳዝነው ነው የዋኋ እውነት መስሏት እንግዲህ ናኦል ያላትን ነገር አምናና ተቀብላ እንግዲህ እሱን ተከትላ ሂዳ ጉድ ሰርቷታል ማለት ነው። እናም እንግዲህ ሊዲያ በመጥፋቷ ዴቭ ወንድሟ ወንድሟ አለሟ እጅጉን በጣም ሲያስብ እምባው ጠብ ጠብ እያለ ሊዲያ ባዘቦት ቀን የምታደርጋቸውን ሊዲያን እንግዲህ እንደምናቃት እና ብዙን ጊዜ በመጫወት በመሳቅ የቤቱ ድምቀትም እንዲሁም ደግሞ ሙዚቃ አፍቃሪ ነች እና ከልጅነትም የመጣ ስለሆነ እንዲህ በሙዚቃው ዓለም ውስጥ እጅጉን በጣም ሙዚቃ እያዳመጠች መጨፈር እራሷን ፈታ ማድረግ ነው የእሷ ሥራ። ይህንን የተመለከተው ወንድሟ እንግዲህ በማስታወስ ሊዲያ በመጥፋቷ በአዘቦት ቀን ስታደርጋቸው የነበሩ ነገሮችን እንግዲህ በአእምሮ ላይ እየተመላለሰበት ሊዱዬ የኔ የዋህ የኔ ውድህት እያለ እጅጉን በጣም የት ይሆን ያለ ሽው የት ነሽ? ምን እየሰራሽ ይሆን እያለ በጣም በሀዘን ተውጧል ማለት ነው። መከረኛ እንግዲህ እነ ኪንጎጋም እንግዲህ እነሱ ናቸው የሚያግቷት በማለት እንግዲህ እነሱንም ሄደው እንግዲህ ኮኪያቸውን ይዞ የትናት ሊዲያ እያሉ ከዚህ በፊት እንግዲህ ፍቅርንም አደይንም ስለ አገቷቸው ዛሬም እንግዲህ ሊዲያን እነሱ ናቸው ያገቱት በማለት ጥርጣሪ አድሮበት ሄዶም ነበረ። ነገር ግን በጭራሽኛ ሊዲያን አላየናትም እኛ አላገትናትም፣ በማለት እንግዲህ ከአጠገባችን ዞር በሉ ተውን፣ ልቀቁን ሲሉም እንግዲህ ተናግረዋል ማለት ነው፣ ደመቀና ዳይመንድ ማለት ነው። እናም እንግዲህ አደይም ታናግራችኋለይ። እነሱ እንግዲህ አደይን በጣም ይወዳታል፣ ያፈቅራታል ማለት ነው ደመቀ። እናም እንግዲህ የምናግዛችሁ ነገር ካለ አለን፣ ከጎናችሁንን በማለት እንግዲህ ሊዲያን ለማገዝ እነሱም ለመፈለግ ፈቃደኛም ሆነዋል ማለት ነው። እንግዲህ ሊዲያ እንዴት ነው ምንድን የደረሰባት ለሚለው ከኤላ ቤት እንግዲህ ስትመለስ፣ ያው የቢዝነስ ስራ በአጭር ጊዜ የሚለውጥሽ አሪፍ ስራ አለና በማለት እንግዲህ ናኦል እንግዲህ እጅጉን በጣም አውርቷታም አሏት። እሺ በማለት ነበረ ናኦልን ተከትላይ ሄደችው። እናም እንግዲህ ከኤላ ቤት በሄደችበት ታይም ቤዛ ኤላቤት ነበረች እና ሊዲያ ደግሞ ቤዛ ንዛ ስታያት ምን ታደርጊያለች ለምንድን ነው? ሁሉም እንግዲህ በኤላ ይማለሉበታል። ኤላ ደግሞ የራሱ የሚላት የሚወዳት የሚያፈቅራት ሊሊ አለችው እና እነሱን ከኖርማል ጓደኝነት ውጭ እንግዲህ አይፈልጋቸውም ማለት ነው። ሴቶቹ ግን እንግዲህ ይመላለሱበታል እንደ ውሃ ቀጂ። እናም እንግዲህ ሊዲያ ቤዛን ስታያት እጅጉን በጣም ተናዳ ነበረ። እናም እንግዲህ ኤላም ፊት እየሰጣት ስላልነበረ ተመልሳ ትሄዳለች ወደ ቤቷ እንግዲህ ቤዛም እሱ ጋር ልታደር እንደነበረና ባለፈው እንግዲህ ስለነበረው ግጭትም እንግዲህ በይቅርታም እንግዲህ ቤዛ በጣም አስመሳይና ሁለት አይነት መልክ ያላት ሰውነችና ወንዶቿ አጠገብ ስደርስ ጻድቅ ጻድቅ የሚያጫውታት መልካምና ድንቅ የሆነች ሴት ናት። በሌላ በኩል ደግሞ ለቤተሰብ ደግሞ በጣም መጥፎ እና የክፋትንና የመጥፎነትን ጥቅ የምታሳይም ሰው ነች። እናም እንግዲህ ኤላ ጋ በይቅርታ ከተባባሉ በኋላ ኤላም እንግዲህ ሌሊ በተሳሳተ አመለካከት አይታች ነው ይቅር በይን በቃ በሷ ፈንታ እያለም ይቅርታ ስጠይቃት ነበር። ምንም ማለት አደለም ስትልም ነበረ ቤዛ ማለት ነው። እናም እንግዲህ እሱ ጋር ልታድር እንደመጣች ስትነግረውም አይቻልም፣ ማይታሰብ ነገር ነው፣ ሌልየ ተቆጣች ነው በማለት ሌልየ ይከፋታል። እዚህማ አታድሪም ብሎ እንግዲህ ከቤት ያሰናበታታል። እናም እንግዲህ ሊዲያ ና ቤዛ ከፊትና ከኋላ ነበር ሲሄዱ የነበረው። እናም ናኦል እንግዲህ በተቀጣጠሩት መሰረት ሊዲያን ያገኛትና መንገድ ላይ አፈፋ አድርጎ እንጂ ንሂድ ሰዓቱ እኮ ሄደ ሲላትም እንግዲህ ከዛም እንግዲህ አቅፋት ነበረ ሲሄዱ የነበረው። ይህንን የተመለከተችውና ያየችው ቤዛ ቆይ እነዚህ ደግሞ ምን ጀምረው እነዚህ ሾካኮች ምን ጀምረው ነው በማለት ከኋላ ከኋላ ስትከተላቸውም ነበር። ሁሉም ነገር ቤዛ ታውቃለች። ዛሬ ላይ እንግዲህ ያው እንግዲህ ሊዲያን አንድ ደሳሳ ቤት ነው ቤት አጠገብ ወስዶ እንግዲህ በር ላይ ሲደርስ እንግዲህ እ ራሷን እንድትሰት እንግዲህ በአፍንጫዋ መድኃኒት አሸትቷት ወደ ቤት አቅፎ አስገብቷታል። አሁን ላይ እንግዲህ በህይወት እንደለለችና ህይወቷን እንዳጠፋውም እንግዲህ ሲናገርም ለቤዛ ሰምተናል ማለት ነው። ቤዛም እንግዲህ እና ኦልን ስታፋጥጠው ነበረ። እሱም አልፈራትም በጣምም ሰደባት። እናም እንግዲህ እናገራለሁ ብቲ እያለም እንግዲህ አጠፋሽ አለው አንቺንም ሲላትም ተመልክተናል። እሷም እንግዲህ እኔ ከአንተ ጋር ፍቅርን ተዋትና እኔ እናንተ አብረን እንስራ ስትለውም ነበረ። ፍቅርንም እኮ አልለቃትም ለጊዜው ነው እንጂ ሲልም ነበረ እንግዲህ ቤዛ ከኤላን በጣም ስለምትወደው ሊሊን እንዲያስወግድላት ትፈልጋለች። አይ ሊሊ እንኳን ከሱ ጋር ከኤላ ጋር ትቀምጥ ትንሽ። አሁን የሷ ተራ አይደለም ብሏል። ማንን ይሁን ያቀደው፣ ሁለተኛ ተረኛ ማን ይሁን? ሊዲያን እንግዲህ አስወግዷታል። ሊዲያስ ግን በህይወት አለች ወይንስ የለችም? በጣም የሚያሳዝን ነገር ነው። የሚያሳዝንም ታሪክ ነው። ይህ ሁሉን እንግዲህ ልታደርግ የቻለችው ፍቅር ነች እንግዲህ በቤታቸው ውስጥ እንግዲህ ሰው አምታ በጣም በሚያሳዝን ሁኔታ ቤቱን አበላሽተዋለች ማለት ነው። የፍቅር ሳያንስ አሁን ላይ ቤዛም ተጨምራ እንግዲህ በጣም የክፋትን ጥግና የጭካኔን ጥግ እንግዲህ ሲያሳዩ ተመልክተናል ማለት ነው እንዲሁም እንግዲህ በጣም በሚያሳዝን ሁኔታ ያው ሊዲያ ተወግዳለች ማለት ነው። በህይወት አለች ወይስ የለችም የሚለውን ነገር በቀጣይ እስኪ ሁላችሁም ሀሳብ፣ አስተያየታችሁን ግምታችሁን በኮሜንት አስቀምጡልኝ እላለው ማለት ነው። እናም እንግዲህ ሊሊን ይተናኮላታልና ሊሊ ደግሞ ምንም አይነት ፊት አትሰጠውም። እናም እንግዲህ ሊሊና ደግሞ ደመቀና ቢንጎ አግኝተዋት እንግዲህ ስለ አደይ ሲጠይቋትም ነበረ። እናም እንግዲህ በጣም እንደሚወዷት እንግዲህ ሊሊ ተመልክታለች ማለት ነው። ለአደይም ስትነግራት ነበረ በጣም እኮ ነው የሚወዱስ እያለች እንግዲህ እጅጉን በጣም ደስ በተሰኘ መልኩ ፍቅር እኮ እያለች እንግዲህ ስትነግራትም ነበረ። መልእክቱንም አደርስላችኋለሁ ብላቸው ነበር በባለፈው መንገድ ላይ የተገናኙ ጊዜ። በዛም መሰረት እንግዲህ በጣም እንደሚወዷትና እን እንደናፈቋት እንግዲህ እንደናፈቁ ስትነግራትም ነበረ። ለአደይ አደይ በጣም ተጽዕኖ በስቶባታል። እናም እንግዲህ ደግሞ በእነሱንም ልሰብ እን እያለችም እንግዲህ ሲሳሳቁም ተመልክተናል ማለት ነው። አሁን ላይ እንግዲህ ናኦል ፍቅርን ከርቷት እንግዲህ ከሊድያ ጋር ስራ ሊጀምሩ ፈልገዋል። ሊድያ እንግዲህ ከ ቤዛ ጋር እንግዲህ ስራ ሊጀምሩ እንግዲህ ተስማምተዋል ማለት ነው። ቤዛ እንግዲህ ወደነ ፍቅር ቤት ስትመጣ በተንኮልና በመጥፎ ነገር ተሞልታ ነው። እናም እንግዲህ አላማዋስ ምን ይሆን? አላማቸው እንግዲህ በመጥፎ ነገር እንደተሰማሩ እየተመለከትናቸው ነው። መጨረሻቸውስ ምን ይሆን የሚለውን ደግሞ እንግዲህ በቀጣይ አብረን የምናይ ይሆናል ማለት ነው። እናም እንግዲህ በጣም የሚያሳዝን በዚች ምድር ላይ ስንኖር በጣም መጥፎ ሰዎች እንዳሉ ደግም እንዳሉ መጥፎ ሰዎችም እንዳሉ እንግዲህ እያስተዋልንና እየተመለከትንበትም ነው። የክፋትን ጥግ እንግዲህ የሰው ልጅ ሆነን ለሰዎቹ መጥፎ ክፉ መሆናችን ጥሩ እንዳልሆነ እንግዲህ ይህ ቪዲዮ በደንብ አድርገን እንግዲህ እየተማርንበትም እንግዲህ እንገኛለን ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰቦቼ ቻናሉን ሰብስክራይብ በማድረግ የደውል ምልክቱንም ደግሞ በማድቆር ቤተሰብ ይሆኑ ማለት ነው። አበረታቱኝ ሼር ላይክ ማድረጋችሁን አትርሱ ስል እንግዲህ በአክብሮትና በትህትና ጠይቃለሁ ማለት ነው። አደይ ድራማ የክፍል አርባ ስምንት እንግዲህ እነዚህን ተመልክተናል። ቀጣይ ተረኛስ ማን ይሆን? እናም እንግዲህ በጣም በሚያሳዝን ሁኔታ ተመልክተናል ማለት ነው። ሊዱ ተወግዳለች። አሁን የቀጣይ አስተረኛ አደይ ናት ወይንስ ሊሊነች የሚለውን ደግሞ እንግዲህ በሂደት የምናየው ይሆናል ማለት ነው። በዛ መሀል ግን እንግዲህ ቤዛ እና ናኦልንም እየቀረጸችው እንግዲህ ድምፁን እየቀዳችው እሱ በማያውቅበት መንገድ ተመልክተናታል ማለት ነው ግን እንግዲህ ቤዛ መናገር ነበረባት ነገር ግን ክፋትንና ጭካኔን እንግዲህ ተመልክተንባታል ማለት ነው ቤዛን ውድና የተከበራችሁ ቤተሰብ እንግዲህ ሁላችሁም ሀሳብ አስተያየታችሁን በኮመንት አስቀምጡልን እያልኩኝ ለዛሬ የነበረን ቆይታ እዚህ ጋ የክፍል አርባ ስምንትን ጨርሳለሁ ማለት ነው። በቀጣይ ክፍል እስክንገናኝ ድረስ በያላችሁበት ሰላማችሁ ብዝት ብሎ እንግዲህ ኑሩልኝ ይላለሁ። ባይ ባይ።